ረመቱላ በረካቱ ተመልካቾች እንደምን እንደምን አላችሁልኝ ኢድ ሞባረክ እንኳን አደረሳችሁ ለዚህ ቀን ለዚህ ዐመት እንኳን አደረሳችሁ እ ኢድ ሞባረክ እያሁ በኮሜንት ላይ ካልጉ እንግዲህ ዳቦ እየጋገርኩ ነው ኑ ብሉ በዚህ ፓትራ ዳቦ እየጋገርኩ ነው ውጭ ዛችሁ ኑ ቶሎ ማለት ነው ስትመጡ። አሁን ላይ በጣም እየጨመረ ከ3000 ተነስተው 13000 ደርሷል። አሁን ላይ ማለት ነው ከቻላችሁ ከዛ ይዛችሁ ነው፣ ካልቻላችሁ ደግሞ የዛሬ አመት 20000 ስለሚሆን ቢያንስ ኢትዮጵያ ለቤተሰብ ነግራችሁ ይሄን ማሽን አስገዙ ነው የምላችሁ። ወላይ በጣም ይጠቅማል። ምክንያቱም ዳቦ ስትፈልጉ እንግዲህ የራሱ ሶስት ፓትራ አሉት፣ አንድ ትልቅ፣ አንድ መካከለኛ፣ አንድ ትንሽ ማለት ነው። ስትፈልጉ ኬክ መስራት ትችላላችሁ፣ ዳቦ መስራት ትችላላችሁና የፈለጋችሁትን መስራት ትችላላችሁ። በዚህ ፓትራ በጣም ቆንጆ ፓትራ ነው። እና እኔ ይሄን እንግዲህ አሁን ላይ 16 ሺህ ብር ነው የገዛሁት ማለት ነው። እና በጣም እየጨመረ ያለ ማሽን ነው። ከዛ ይዛችሁ ነው ከቻላችሁ፣ ካልቻላችሁ ደግሞ ኢትዮጵያ አስገዙ። በጣም ተወዱታላችሁ። አሁን እኔ ዳቦ እየጋገርኩበት ነው። ይሻላል ዳቦ እንግዲህ ያው እየበሰለ ነው። ሲወጣ አሳያችኋለሁ። አሁን ያው ለእናንተ ለማሳየት ስክል እንግዲህ በጣም ያቃጥላል። ይሄ ዳቦ እየሰራሁበት ነው ያለ እና ሲወጣ ባሳያችሁ ይሻላል። አሁን በጣም ከባድ ነው። ምክንያቱም ያው እንግዲህ ዳቦዬ ወደ መብሰል ሄዷል። በቃ ሳወጣ አሳያችኋለሁ። እንቻላ ሳወጣው አሳያችኋለሁ። ወይ ተመልካቾች ቪዲዮ ላይክ አድርጉ። አብረን እንግዲህ የኢድን ፍረሻ በኢትዮጵያ እስኪ እያወራን እንፈርሻለን፣ ቤቴና እናበጃጃለን ማለት ነው። አብራችሁ ይቆዩ። እንግዲህ ዳቦ በዚህ መልኩ ደርሷል ማለት ነው። ማሻአላ ሆኖ በስሏል ማለት ነው። ማሻአላ ቆንጆ ዳቦ ሆኖልኛል። እስኪ ለናንተ ያህል ገልጬ ላሳያቸው። ምክንያቱም እኔ ያሁን እንደ እንዳለ በቃ ሌላ ኮባ ሽፍነዋለሁ። ግን እንግዲህ ሞያ በጣም ደስ ይላል። እናንተም ለዚህ ያቃችሁ እንደምታዩት እንግዲህ ቆንጆ ዳቦ ጋር ያለው ማለት ነው። እንግዲህ ይሄ በኮባ ነው ማለት ነው። ኮባ ያው በጉራጌ ለስሩ የዘሰር ለምግብነት ያገለግላል፣ እኛ ጋር ደግሞ ቅጠሉ ለዳቦነት ያገለግላል ማለት ነው። እንግዲህ ሁሉም እንደሀገሩ እንደባህሉ አገልግሎቱ ይሄንን ይመስላል። ማሻአላ ዳቦ እንደዚህ ቆንጆ ሁኖ ብስል ብሎልኛ ማለት ነው። በጣም ሀሪፍ ሆኖልኛል።